የመጡት ልጆች ጅም ታሪክ አይረሳቸው። ምክንያቱም ኢትዮጵያ ውስጥ እንዲወደድ አድርገዋል። እነዚህ ልጆች በነገራችን ላይ ታስታውሱ እንደሆነ እነ ዩቲ የሚሰሩት ምናምን እነሱ እነሱ ነበሩ አለ ሀይለኛ ሀይለኛ የነበሩ እነ ጃን ዳንኤል ከዛ በኋላ የመጡት ከዛ ሲል አንዱ ንግስናው ሲመጣ አንዱ ሲትነጥቁት እነ ዳኒ ሮስት ምናምን አስታውሳለሁ። በቃ ሆነ የሆነ ዳኒ ሮያል፣ ራሱ ዳኒ ሮያል በጣም ይከታተፍ ነበር አፈቅራለሁ ብሎ እስኪመጣ ድረስ ልክ አፈቅራለሁ ብሎ ሲመጣ የዳኒ ሮያል ደግሞ ሌላ ከተማ አደረገው። በፍቅር እንደዚህ በፍቅር ደረጃ ብሎ የመጣ እሱ ነበር። ታስታውሱ እንደሆነ በፍቅር ደረጃ በቃ እንደዚህ ማንም አልታየም። ለዛውም ዲጄ ሊ እንደ ከዛ ምክንያቱም እኔ ከዝነኞቹ ይመስለኛል የኔ አርል የመጀመሪያ አካባቢ በቃ እኔ ብቻ ነበር የሚታየው። ከዝነኞቹ እየተቆረጠ የኔ ኢንተርቪው ትንሽ ለየት ይላል። እሱ ተመቸው፣ ትሬንዱ ተመቸው እና እንደዛ ሲያደርግ እሱ መጣ፣ እሱ አደረገ። ከዛ በኋላ እነ ጆን ዳንኤል ሲመጡ የጃኒና ጆ እንደዚህ አለ። ጥንድ በጥንድ ሆኖ ሌሎች ጥንድ ጥንዶች መታየት ጀመርና ጥንድ በጥንዱ ጥንድ በጥንድ ይሄዳል አይደል እያልን እያልን እያልን እስከ አዶ ላይ ደረስ እስከዚህ ጊዜ ድረስ ስንደርስ ግን በእነዚህ ጊዜያት ውስጥ እነዛ በር ከፋቾች ናቸው፣ መርሳት የለባቸው ነገር ግን የነ ዳኒ ሮያልና የእንትና ደግሞ የችኳ ጽጌሮ ያል ምና በቃ እንደዚህ እንደዚህ ይመጣል። ዩቲ ዩቲ እራሱ በጣም ጎበዝ ነበር፣ ናትም ናትም፣ አሁንም ናት። የአዶናይ ግን በማስመሰል አይደለም የመጣው ነው እራሱም ሆኖ ማለት ይሁን ቶሎ የሚስብ ነገር አለው፣ ይስባል። አንደኛው ወንድ መሆኑ ነው። አዶናይ ሴት ቢሆን ኖሮ ይከብደው ነበር። በነገራችን ወንድ መሆኑ አሪፍ። በቃ ኢትዮጵያ ውስጥ ወንድ ሆነ እንደዚህ ደረጃ ቃ እንደምትባለው ጥያቄ ነው። ሴት ብትሆን ኖሮ ግን እንደ አንቺ ሴት አይደለሽ ብሎ የሚቃወማት ሴት ስለሚመጣ ነው። አልገባችሁ? እሱ የኢትዮጵያ ወንድማ ምንም ችግር የለበት፣ ያዝ ነው ፕሮብለም። እኔ ሁሌ የምነግረው ነገር አለ ሴት ሆና ግን እንደ አዶናይ ብትመጣ ኑሮ ዲጄ ሊ ምን አለች? ትኛላ ምሬ ነው ምነግራ ሴት የሚቃወም ሴት አላት ደግሞ ወጣች እንዴ ብሎ ሙሉ አዶናይ እኮ ሙሉ ሰው እኮ ነው የሚወደው። ሙሉ ሰው አዶናይን አሁን ይቃወማል የምትለው ከእንክርዳድ ላይ ከስንዴ ላይ ያለ እንክርዳድ ነው። ቲክቶክ ጋር ቢቃወሙት ተናግር ያለው አይገርምም። ድንጋጤ ድንዛዜ ነው ድንጋጤ ነው። እንዴት መጣብን የሚያል አለ። መቃወም አንድ ሰው ይችላል። እንዴት መጣብን፣ ኦፍ ኮርስ እንዴት መጣብን፣ እንዴት ንጉስ ይሆናል ምናምን ያለ በሚለው እስገረባ ቅናት ግልጽ ነው። እንዴት እንዴት ይመጣብናል? እኔ ነኝ እኮ ንጉሱ እኔ ንግስቱ። አንዳንዶቹ ደግሞ ማስመሰል የገባኝ ነገር ወይ መድኃኒዓለም ስንቱ አሳየን መድኃኒዓለም። አንዳንዶቹ ደግሞ ምን አገባን ተወዷል፣ እንዲያው በቃ በሱ ልስራ እሱ ምናምን እኔ ከምሬ ነው የወደድኩት። ከምሬ ድንገራ አልኩ እያንዳንድ ሳታይ ነው ያየሁት የማየው ነበር። ፒናት በተር በሚልበት ሰዓት ላይ ነው እኔ ምልሽ። የኔ ቆንጆ ብሎ ለሴት ልጅ ሁል ጊዜ እስክሮ ሳደርግ እኔ ፎሎ አላረግም። ባልነገራችን ላይ ግን እስክሮ ሳደርግ እሱ የማደርግበት ይመጣልኛል። የእሱን አንዴ ስላደረግኩት ማለት ነው የእኔ ቆንጆ። ለምንድን ነው ወፍረሽ እንደዚህ ትዝ ይላቸዋል? እንደ ከታተልበት ነው ያስገኛል አማርኛውም ያስገኛል። የሚያወራበት ኩልትፍትፍ የሚለው ያምርበታል። ስፖርተኛ ስለሆነ ወደው ነበር። ስፖርተኛ የምሬ ነው ስፖርተኛ ሆኖ ለስፖርት ያለው እንዴት እንደቀነሰ ያ ዝፍዝፍ ሰውነቱ ዝፍዝፍ ነበረ፣ እንዴት እንዳስተካከላት እንዴት ብሎ ያንን ሁሉ በየጊዜው ነው። እኔ እኮ አሁን ለሱ ብዬ ተደርቤ እንትን ብዬ ቁጥር እንዲጨምርልኝ አይደል? እኔ በሱ ቁጥር አልጨምርም ጀመርም ማለት ነው። ትክክለኛ ነገር ነው። ልጁ የዛ ሰዓት ላይ ሰው ነገሩ ያለቀው እየየ ብሎ ብር የለኝም ብሎ በንትኑ ሲያደርግና ወዲያውኑ ብቅ ያ ትልቅ የለሱ ስፕሪንግ ፖይንቱ ነች ንገራቸው። ባንዴ ያ ሁሉ ሰው ተናደደ። ሁለተኛ ምን ላይ መጣ? ያችን ኢንተርቪው ሲሰጣ ደግሞ ሌላ ሁለተኛ ስፕሪንግ ሆነች። ሶስተኛ በጆንዬ እንዴት ነው ንጉስም የማይሆነው? አንቀጠቀጣቸው። ነገርኩ። ነገሩ የቀረው ስንት አመት ጫማ ስንት አመት በኢንተርቴን